እየተለያዩ የአማርኛ ቃላትን እንዴት በእንግሊዝኛ ታክተን በቀላሉ መጠቀም እንደምንችል በተረጋጋ ሁኔታ የምናይ ይሆናል። ከእናንተ የሚጠበቀው ትምህርቱን ወይም ቪዲዮን ሳታቋርጡ እስከ መጨረሻው ማየት እንዲሁም ደግሞ ሳብስክራይብ ያላደረጋችሁ ቤተሰቦችን ሳብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እየጠየቁ ወደ ዛሬው ትምህርታችን ይሄዳለሁ። ኦኬ፣ እንግዲህ የዛሬው ትምህርታችን እንደነገርኋችሁ እዚህ ላይ በርሱ እንደምንመለከተው ምን ይለናል አማረኛ በእንግሊዝኛ ይለናል። ሰው እነዚህን የምናያቸውን የአማርኛ ንግግሮች እንዴት በእንግሊዘኛ ተክተን በቀላሉ መጠቀም እንችላለን የሚለውን እያንዳንዱን እንመማራለን። እንጀምር። ኦኬ፣ ከመጀመሪያው ላይ ስንጀምር የመጀመሪያውን አሁን ይህን የምታዩትን የእንግሊዘኛ ቃል እንዴት በቀላሉ ላንበው የሚለውን ነገር ስናይ እንግዲህ የመጀመሪያው የእንግሊዘኛ አልፋቤት ማን ነች? ቢ ነች። ቢ ቀጣዩዋ ኢ ነች። ቢኢ በአንድ ላይ ምን አይነት ድምፅ አለው? እንዴት ይነበባል? እንደ በ እናነባዋለን። እንደ በ፣ ኦኬ በ ብለን እናስቀምጣለን። እሺ ከዛ ቲኤ ይለናል። ቲኤ ቲኤ ደግሞ እንደምን ይነበባል? እንደ ጣ እናነባዋለን። ጣ ሚል ድምፅ ይኖረዋል። እሺ ኤም ኤም እንደ ምን ይነበባል? እንደ ምን። ኦኬ ቢኢ እንደ በ ከተነበበ እንደ በ እሺ። እንደገን ቲኤ እንደ ጣ ከተነበበ እንዲሁም ኤም እንደ ም ከተነበበ በአንድ ላይ ምን ተብሎ ይነበባል? በጣ ም በጣም በጣም ብያነባዋለሁ። ከዚህ ላይም በአማርኛው በጣም ይለናል። እሺ፣ ወደ ሁለተኛው እንሂድ። ወደዚህኛው ሲኤድ ደግሞ ኤ እንደ አ ትነበባለች። እንደ አ እሽ አር አይ አር አይ እንደሪ እንደሪ። ኤፍ ኤፍ እንደ ፍ እንደ ፍ። በአንድ ላይ በአንድ ላይ ሲነበብ ምን ብዬ ላነበው? አ ሪ ፍ አሪፍ አሪፍ ብዬ አነባዋለሁ። ሙሉ እንስሳ ነበው ሙሉ ሲነበብ ምን ይሆናል? በጣም አሪፍ በጣም አሪፍ ከዚህ ላይም በጣም አሪፍ ይለናል። ኦኬ እንዲያርጌ በቀላሉ ማንበብ እችላለሁ ማለት ነው። እሺ ወደ ሁለተኛው ሲሄድ ሁለተኛው ምን ይለናል? በተመሳሳይ ሁለተኛውም ኤ እንደ አ ትነበባለች ብለናል። እንደ አ እሺ። አር አይ ደግሞ እንደ ሪ ትነበባለች እንደ ሪ እሺ። ኤፍ እንደ ፍ እንደ ፍ እሺ። በአንድ ላይ አሪፍ አሪፍ አሪፍ ብዬ አነባዋለሁ። እሺ ወደዚኛው ስሄድ ኤን ኤ እንደ ነ ይነበባል። እንደ ነ እሺ ደብሊው ደግሞ እንደ ው ትነበባለች። እንደው በአንድ ላይ ኒ ው ኒው ኒው ብዬ አነባዋለሁ። ብሎ ሳነበው አሪፍ ነው። አሪፍ ነው። አሪፍ ነው ተብሎ ይነበባል። በአማርኛውም አሪፍ ነው ይለናል። ኦኬ ይህም በዚህ ካየን ወደ ቀጣዩ ስንሄድ ቀጣዩ ደግሞ ምን ይለናል? ኤችዩ እንደ ሁ ይነበባል። ሁ ሚል ድምጽ ይኖረዋል። እሺ ኤልዩ ደግሞ እንደ ሉ ይነበባል። እንደ ሉ እሺ ኤችዩ ሁ ተብሎ ከተነበበ ኤልዩ ደግሞ እንደ ሉ ከተነበበ ሙሉን ሳነበው ሁ? ሉ ሁሉ ሁሉ ተብሎ ይነበባል። እሺ ወደዚኛው ስኔድ ምን ይለናል? ኤስ ኤ እንደ ሰ ይነበባል። እንደ ሰ እሽ ኤል ኤ ደግሞ እንደ ላ ይነበባል። እሽ ኤም እንደ ም ይነበባል። እንደ ም በአንድ ላይ ሰ ላ ም ሰላም፣ ሰላም ይለናል። እሺ ይሄኛውስ ምን ይለናል? ይሄኛው ደግሞ ኤንኤ ነ ተብሎ ነው የሚነበብ ነ። እንዲሁም ደብሊው እንደ ው ነው የሚነበብ። በአንድ ላይ ነ ው ነው ነው ተብሎ ይነበባል። ሙሉ ስናነበው ሁሉ ሰላም ነው፣ ሁሉ ሰላም ነው፣ ሁሉ ሰላም ነው ተብሎ ይነበባል። በአማርኛውም ሁሉ ሰላም ነው ይለናል። ከዚህ ጋር ነው የምትል ጨምሩባት፣ ነው የምትለዋን በስህተት ትቻት አለው። ሁሉ ሰላም ነው የምትለዋን ነው የምትለዋን ቃል ጨምሩባት። ስለዚህ ሁሉ ሁሉ ሰላም ነው ብዬ በቀላሉ አነባዋለሁ ማለት ነው። እሺ ወደ ቀጣዩ ስንሄድ፣ ቀጣዩ ደግሞ ምን ይለናል? ደብሊው እንደው ነው የሚነበብ እንደው። እሺ ኤል ኦ እንደ ሎ ይነበባል። እሺ ደብሊው እንደው ከተነበበ ኤል ኦ እንደ ሎ በአንድ ላይ ወ ሎ ውሎ ውሎ ተብሎ ይነበባል። እሺ ይህም በዚህ ካየን ወደ ቀጣዩ ስንሄድ ኢ እንደ ምን ትነበባለች? እንደ እ እናነባታለን። እንደ እ እሺ ኤን ደግሞ እንደ ን ትነበባለች። እንደ ን እሺ ዲኢ እንደ ዴ እንደ ዴ እንዲሁም ቲ እንደ ት ትነበባለች። በአንድ ላይ እ ን ዴ ት እንዴት እንዴት ብያ ነበዋለሁ። እሺ ወደዚህኛው ሲሄድ የኛው ደግሞ ኤንኢ ነ ተብሎ እንደሚነበብ አይተናል። ነ እሺ ደብሊው እንደው ይነበባል። እንደው በአንድ ላይ ነ ው ነው ነው፣ ብዬ አነባዋለሁ። ሙሉን ሳነበው ውሎ እንዴት ነው፣ ውሎ እንዴት ነው ተብሎ ይነበባል። በአማርኛውም ሙሉ እንዴት ነው ይላል። እሺ፣ ወደ ቀጣዩ ስንሄድ ቀጣዩስ ምን ይለናል? ቀጣዩ ደግሞ የመጀመሪያው እንደምታዩት ዜድ ነች፣ ከዛ ኤ ነች፣ ሶ ዜድ ኤ ምን አይነት ድምፅ አለው? ዜድ ኤ እንደዛ ይነበባል፣ እንደዛ። እሺ፣ እንዲሁም አርአርኢ እንደ ሬ እናነባዋለን፣ እንደ ሬ። በአንድ ላይ ዛ ሬ፣ ዛሬ፣ ዛሬ ብያነበዋለሁ። እሺ፣ ይሄኛውስ ምን ይላል? ዋይ ኢ እንደ የ ይነበባል፣ እንደ የ። ቲ ደግሞ እንደ ት ይነበባል። በአንድ ላይ የ ት የት የት ተብሎ ይነበባል። እሺ ወደዚኛው ስንሄድ ኤንኢ እንደ ነ እንዲሁም ቢኢ እንደ በ። እሺ አር እንደ ር፣ ኤች እንደ ህ ይነበባል። እሺ በአንድ ላይ ነ በር ህ ነበርህ፣ ነበርህ። እስኪ ሙሉ እናነበው ዛሬ የት ነበርህ ዛሬ የት ነበርህ ብዬ አነባለሁ። በቀላሉ በአማርኛውም ዛሬ የት ነበርህ ይላል። እሺ ይህን በዚህ ካየን ወደ ቀጣዩ ስንሄድ ቀጣዩ ደግሞ በተመሳሳይ ከዚህ ላይም ዜድኤ ምን ተብሎ ይነበባል ብለናል፣ እንደዛ እንደሚነበብ አይተን ነበር። እንደዛ እሺ። እንዲሁም አርኢ እንደ ሬ ይነበባል። እንደ ሬ በአንድ ላይ ዛሬ ዛሬ ዛሬ ተብሎ ይነበባል። እሺ፣ ወደዚህኛው ስንሄድ ዋይ ኢ እንደ ዬ ይነበባል ብለናል፣ እንደ ዬ እሺ። ቲ እንደ ት ይነበባል፣ እንደ ት በአንድ ላይ የ ት የት የት ብዬ አነባዋለሁ። እሺ፣ ይህኛውስ ምን ይለናል? ኤን ኢ እንደ ነ እሺ፣ ኤን ኢ እንደ ዬ እንደ ነ፣ እንዲሁም ቢ ኢ እንደ በ አር እንደ ር እሺ ኤስኤች እንደ ሺ በአንድ ላይ ነበርሽ ነበርሽ ነበርሽ ብዬ አነባዋለሁ እስኪ ሙሉ እናነባው? ዛሬ የት ነበርሽ ዛሬ የት ነበርሽ ብዬ አነባዋለሁ በአማርኛውም ዛሬ የት ነበርሽ ይለናል እሺ ይህም በዚህ ካየን ወደ ቀጣዩ ስንሄድ ቀጣዩስ ምን ይለናል እሺ፣ ኬ ኢ ቀ ብለን እናነበዋለን። ቀ ኤን ዩ እንደ ኑ ይነበባል። በአንድ ላይ ቀ ኑ ቀ ኑ ቀ ኑ ይለናል። እሺ እኛውስ ምን ይለናል? ዲኢ እንደ ደ፣ ኤስ እንደ ስ በአንድ ላይ ደ ስ ደስ ይለናል። እሺ እንደገና ዋይ እንደ ይ ይነበባል። ኤል ኤ እንደ ላ ኤል እንደ ል በአንድ ላይ ይ ላ ል ይላል ይላል ይላል፣ ብዬ አነባዋለሁ። ወልንስ አነባው ቀኑ ደስ ይላል። ቀኑ ደስ ይላል፣ ብዬ በቀላሉ ማንበብ እችላለሁ ማለት ነው። ኦኬ። ይህም በዚህ ካየን፣ ወደ ቀጣዩ ስንሄድ ቀጣዩ ደግሞ እሺ፣ ዋይ ይ ተብሎ እንደሚነበብ አይተናል። ይ፣ እሺ፣ ኤምኢ ደግሞ እንደ መ ይነበባል። እንደ መ፣ መልካም። እሺ፣ ኤስ እንደ ስ፣ እንዲሁም ጂኢ እንደ ገ ይነበባል። ኤን እንደ ን። አንድ ላይ ይ መ ስ ገ ን ይመስገን ይመስገን። በአማርኛው ይመስገን ይላል። እሺ ይሄኛውስ ይሄኛው ደግሞ ቲኢ እንደምን ይነበባል? እንደ ተ እናነባዋለን። እሺ ኤምኢን እንደ መ ይነበባል። እሺ ኤስ እንደ ስ፣ ጂኢ እንደ ገ፣ ኤን እንደ ን። መልካም በአንድ ላይ ተ፣ መ፣ ስ ገን ተመስገን ተመስገን ለማለት ብንፈልግ እንደዚህ ብለን መጻፍ ወይም ማንበብ እንችላለን ማለት ነው። እሺ ቀጣዩስ ምን ይለናል? ቀጣዩ ደግሞ ዋይ ነች። እንደምናያት የመጀመሪያው ሌተር ዋይ እንደ ይ እንደምትነበብ አይተናል። እሺ እንደገን ኤስ ኤች ኤ በአንድ ላይ ሻ ተብሎ ይነበባል። እሺ ኤል ኤ እንደ ላይ ይነበባል። ኤል ለብቻዋ ደግሞ እንደ ል ትነበባለች። በአንድ ላይ ይ ሻ ላ ል ይሻላል ይሻላል። ከዚህ ላይም ይሻላል ይለናል በአማርኛው። እሺ እንቀጥል። ወደ ቀጣዩ ስንሄድ ቀጣዩ ደግሞ ኤምኤ ይለናል። ኤምኤ እንደ ማ ይነበባል። ኤን እንደ ን በአንድ ላይ ማ ን ማን ማን ይላል። እሺ ወደ ስነድ ኤንኤ እንደ ና ቲ እንደ ት በአንድ ላይ ና ት ናት ናት ብዬ አነባዋለሁ። እሺ ሙሉውን ስናነበው ማን ናት ማን ናት ይለናል። እሺ ወደዚኛው ስኪኒድ ወደዚኛው ስኒድ ደግሞ በተመሳሳይ ኤምኤ እንደ ማ እንደሚነበብ አይተናል። ኤን እንደ ን በአንድ ላይ ማን ማን ተብሎ እንደሚነበብ አይተናል። እሺ ኛውስ ምን ይለናል? ኤን ኢ እንደ ነ ደብሊው እንደው በአንድ ላይ ነ ው ነው ብዬ አነበዋለሁ። ሙሉን ሳነበው ማን ነው ማን ነው፣ በአማርኛውም ማን ነው ይለናል። እሺ ወደዚህኛው ስንሄድ ዋይ ኢ እንደ የ ቲ እንደ ት በአንድ ላይ የት የት የት ተብሎ ይነበባል። እሺ ኤስ ኤን ኤ እንደ ና ቲ እንደ ት በአንድ ላይ ና ት ናት ናት። ሙሉን ስናነበው የት ናት የት ናት ብለን መጻፍ ወይም ማንበብ እንችላለን። በአማረኛውም የት ናት ይለናል። ኦኬ ወደ መጨረሻው እንሄድ። ወደ መጨረሻው ስንሄድ የመጨረሻው ደግሞ ምን ይለናል? የመጨረሻው ምን ይለናል? ዋይ ኢ የ ተብሎ እንደሚነበብ አይተናል። ቲ ደግሞ ቲ እንደ ት ይነበባል ብለናል። በአንድ ላይ የት የት ብየ አነባዋለሁ። ኢስ ምን ይለናል? ኤን ኢ እንደ ነ ደብሊው እንደ ው በአንድ ላይ ነ ው ነው ነው ብዬ አነባለሁ። ሙሉን ሳነበው የት ነው የት ነው ብዬ በቀላሉ ማንበብ እችላለሁ ማለት ነው። ኦኬ እንግዲህ እንደዚህ እያደረግን በቀላሉ መለማመድ ፕራክቲስ ማድረግ እንችላለን ማለት ነው፣ እንችላለን እንግዲህ የዛሬ ትምህርታችን ወይም ቪዲዮአችን ይህንን ይመስል ነበር። ቀጣይ ደግሞ በሌላ ትምህርት ወይም ቪዲዮ እስከምንገናኝ መልካም ጊዜ እየተመኘሁላችሁ ሳናይ ጊዜ